ዛሬ በተለይ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ተጠባቂ ጨዋታ ይደረጋልና የእሱንም የፍጻሜ ጨዋታ በተመለከተ ሰፋ ያሉ ዘገባዎችን ወደ እናንተ እናደርሳለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። የአውሮፓ ቻምፒየንስ ሊግ የተመለከተውን መረጃ በማስቀደም እንጀምር። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ነው የሚደረገው እንግዲህ ትልልቅ ቡድኖች እንግዲህ እርስ በርስ ሲያፋልም የነበረው የአውሮፓ ቻምፒየንስ ሊግ ዛሬ መጠናቀቂያውን ያደርጋል። የአውሮፓ ቻምፒየንስ ሊግ ፍጻሜ ዛሬ ምሽት አራት ሰዓት በሚደረግ ጨዋታ ይጠናቀቃል። በኢንተር ሚላንና በፓሪሰን ጀርሜን መካከል ነው የፍጻሜው ጨዋታ የሚደረገው በጀርመን ባየር ሚኒክ አሊያንዝ አሬና ስቴዲየም ይጨዋታም የሚደረግ ይሆናል። የፍጻሜ ጨዋታውን እንግዲህ ሮማንያዊው ዳኛ ስቴቫን ኮቫችስ በመሃል ዳኝነት እንደሚመሩት ይፋ ሆኗል። ዋና ዳኛው ከዚህ በፊት ሁለት የፓሪስ ሳን ዠርሜን ጨዋታዎችን ሲመሩ ፓሪስ ሳን ዠርሜን ሁለቱንም ጨዋታዎች ማሸነፍ ችሏል። በሌላ በኩል ዳኛው በሶስት አጋጣሚዎች የኢንተር ሚላንን ጨዋታ የመሩ ሲሆን ኢንተር ሚላን ሁለቱን ሲያሸንፍ፣ በአንዱ ደግሞ አቻ ተለያይቶ ያውቃል። ኢንተር ሚላን እና ፓሪስ ሳን ዠርሜን ከዚህ በፊት በታሪክ አጋጣሚ በነጥብ ጨዋታም ተገናኝተው አያውቁም። በነጥብ ጨዋታ ዛሬ ነው ለመጀመሪያ ጊዜ የሚገናኙት ወይም በወሳኝ ጨዋታ ዛሬ ነው የሚገናኙት። አሁን ላይ ጊዜው ደርሷል ብሏል። የፓሪስ ሳን ዠርሜን የተከላካይ ስፍራ ተጫዋች የሆነው ማርኬኒያውስ የፓሪስ ሳን ዠርሜን አምበል የሆነው ማርኬኒያውስ ቡድናቸው የቻምፒየንስ ሊግ ዋንጫን የሚያሸንፍበት ጊዜን መድረሱን ነው እየተናገረው። አሁን ላይ ጊዜው ደርሷል። ፍጻሜውን ማሸነፍና ዋንጫን ወደ ቤታችን መውሰድም የእኛ ኃላፊነት ነው ሲል ማርኬኒያውስ ይናገራል። ለሚፈጠረው ነገር ሁሉ ተዘጋጅተናል የሚለው ማርኪኒያውስ ሁለት ፍጻሜዎችን ተጫውቻለሁ። ሁለተኛ አጋጣሚ እንዲያልፈኝም አልፈቅድም ሲልም ጭምር ነው የተናገረው። በሁለት አጥቂ እንደ መጫወታችን እኛም እንግዲህ ሰርተንበታል። በዚህ ዓመትም ተመሳሳይ ቡድኖችን ገጥመናል። እነሱ በሁለት የአጥቂ መስመር ተጫዋች ነው የሚጫወቱት። ስለዚህም ይህንን ነገር በደንብ ሰርተንበታል። ከዚህ በፊትም እንደዚህ አይነት ቡድኖችን ገጥመናል። ሁለት አጥቂዎች ሲሆኑ ደግሞ ማድረግ ያለብንን በሙሉ እናውቃለን። ሲልም ጭምር ነው ማርኪኒዮስ ሀሳቡን የሰጠው። ታሪክ መስራት እፈልጋለሁ ብሏል። ሉዊስ ኤንሪኬ። የፓሪስ ሳን ዠርሜን ዋና አሰልጣኝ የሆኑት ሉዊስ ኤንሪኬ በዛሬው የፍጻሜው ጨዋታ ታሪክ መስራት እንደሚፈልጉ ነው ከጋዜጠኞች ጋር በነበራቸው ቆይታ ላይ የተናገሩት። እውነተኛ ፍላጎቴ ከፓሪስ ሳን ዠርሜን ጋር ታሪክ መስራት ነው ክለቡን ከተማውንና ሀገሪቱን ማክባት እፈልጋለሁ ሲሉም ጭምር ነው እንደተናገሩት። ኦዝማን ዴምቤሌ መሪያችን ነው። ይፋለማል፣ ያጠቃል፣ ይከላከላል። እሱ እውነተኛ አርአያ የሆነ ተጫዋች ነው። የፍጻሜው ጨዋታ ታሪክ የሚዘክረው እንደሚሆን ተስፋ አደርጋለሁ። ታሪክ ለመስራትም ዝግጁ ነን፣ ሲልም ጭምር ነው ሉዊስ ሄንሪክ የተናገረው። የፍጻሜ ጉዟችን ከጅምሩ በጣም አስቸጋሪ ነበር። የፍጻሜ ጨዋታ በምንጫወትበት ወቅትም ምንም አይነት ፍርሃት አላሳየንም፣ ሲልም ጭምር ነው የተናገረው ቀድሞ የሚቆጠር ግብ ሁሉንም ነገር እንግዲህ ሊቀይርብን ይችላል። ስለዚህም ጨዋታን ሙሉ ኃላፊነት ወስደን መጫወት አለብን። በዚህ ደግሞ እምነት ዋለን ሲልም ጭምር ነው የተናገረው። ሴት ልጅ በፍጻሜው ጨዋታ በአካል አትኖርም፣ ነገር ግን በመንፈስ ትኖራለች። ይሄ ለኔ በጣም አስፈላጊው ነገር ነው ሲልም ጭምር ነው እንደ ተናገረው። ፓሪስ ሳን ዠርሜን ለተጫዋቾቹም ጉርሻ እንዳዘጋጀ እየተነገረ ነው። የፈረንሳይ ክለብ ፓሪስ ሳን ዠርሜን ተጫዋቾቹም ዛሬ ቻምፒየንስ ሊግ ዋንጫን የሚያሸንፉ ከሆነ ጉርሻ ለመስጠት ማዘጋጀቱን ነው ይፋ ያደረገው። ፓሪስ ሳን ዠርሜን የቻምፒየንስ ሊግ ዋንጫን ካሸነፈ በእያንዳንዱ ተጫዋች አንድ ሚሊዮን ዩሮ ጉርሻ እንደሚሰጥም ነው ቃል የገቡት። ፓሪስ ሳን ዠርሜን ለቻምፒየንስ ሊግ ፍጻሜ በመብቃቱ እስካሁን 138 ሚሊዮን ዩሮ ማግኘታቸውም የሚታወቅ ነው። በተጨማሪም ፍጻሜውን ማሸነፍ ተጨማሪ 15 ሚሊዮን ዩሮ ያስገኝላቸዋል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። የእግር ኳስ ወዳጆች ሁሉ ዛሬን በጉጉት የሚጠብቁት የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ በጣሊያኑ ክለብ ኢንተር ሚላንና በፈረንሳዩ ክለብ ፓሪስ ሰን ጀርሜን መካከል የሚደረግ ይሆናል። በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ሲል የሁለቱ ክለቦች ፍጥጫ እንግዲህ የሚጀመር ነው የሚሆነው ይህ ግጥሚያ ብዙ ልምድ ያላቸው ኢንተር ሚላኖችንና በወጣት ተጫዋቾች የተገነባውን ፓሪስ ሰን ጀርሜንን የሚያገናኝ ፍልሚያ ነው። ፓሪስ ሰን ዠርሜን በእግር ኳስ ታሪክ አንድም የቻምፒየንስ ሊግ ዋንጫ አሳክተው አያውቁም። ምናልባት ዛሬ የፈረንሳይ ኃያል ክለብ ፓሪስ ሰን ዠርሜን የቻምፒየንስ ሊግ ዋንጫን የሚያሳኩ ከሆነ በታሪካቸው ለመጀመሪያ ጊዜ ይህንን ዋንጫ ከፍ በማድረግ ስማቸውን በወርቅ ቀለም የሚያጽፉ ይሆናል። ሉዊስ ኤንሪኬ በፓሪስ ሰን ዠርሜን እየገነባ ያለው ቡድን እጅግ አስደናቂ፣ ለማየት የሚመርክ ሲፈልግ ደግሞ የሚያጠቃ፣ ሲፈልግ የሚከላከል፣ ሲፈልግ ደግሞ ኳስን የሚያንሸራሽርና ለማንኛውም የእግር ኳስ ተመልካችም የሚማረክ አይነት ቡድንን ነው እየሰሩ የሚገኙት። ፓሪስን ጀርሜን አርሰናል እና ሊቨርፑልን በማሸነፍ ነው እዚህ ፍጻሜ ላይ መድረስ እንደቻሉ የምናስታውሰው። በሌላ በኩል የጣሊያኑ ሀያል ክለብ ኢንተር ሚላን ደግሞ በሲሞኔ ኢንዛጊ እየተመሩ ማንም ሳይጠብቃቸው በአስገራሚ ሁኔታ ባርሴሎናን እና ባየር ሚኒክን የመሳሰሉ ክለቦችን በደርሶ መልስ በማሸነፍ ለዚህ ታላቅ ውድድርን ፍጻሜ መድረስ ችለዋል። ኢንተር ሚላን በአንጋፋና ልምድ ያላቸው ተጫዋቾችም የተገነባ ቡድን እንደሆነ ነው የሚነሳው። ሲሞኔ ኢንዛጊ እንግዲህ ከሉዊስ ኤንሪኬ ጋር ነው ዛሬ ጨዋታቸውን የሚያደርጉት። ከጣሊያን ወይስ ደግሞ ከፈረንሳይ የዘንድሮ ዋንጫ ማን ያነሳል? በርካቶች ይጠብቁታል። እንግዲህ አንዳንድ እውነታዎች አሉ። ከፈረንሳይ ክለቦች እንግዲህ በታሪካቸው ቻምፒየንስ ሊግን ያሸነፈ ብቸኛው ክለብ ኦሎምፒክ ደ ማርሴ ነው። ፓሪስ ሰን ዠርሜን ይህንን ዋንጫ ለማሸነፍ በተደጋጋሚ ጊዜ ቢሞክርም ነገር ግን ሳይሳካለት ቀርቷል። ከዋክብት ተጫዋቾችን አምጥቷል፣ አልተሳካለትም። እንዲህ አሉ የሚባሉ ደግሞ አሰልጣኞችን ጭምር አምጥቶ ፓሪስ ሰን ዠርሜን ይህንን ዋንጫ ማሳካት አልቻለም። ከፈረንሳይ ብቸኛው ኦሎምፒክ ደ ማርሴ ነው ይህንን ዋንጫ ያነሳው፣ እሱም በጉቦና ብልሹ አሰራር ነው እየተባለ እስከ ዛሬ ድረስ ወቀሳ የሚደርስበት አጋጣሚ ነው። ያኔ እንግዲህ የፈረንሳይ ክለብ ኦሎምፒክ ደ ማርሴ ያሸነፈው ፓሪስ ሰን ዠርሜን ይህንን ለመቀልበስ ዛሬ ድሉን አግኝቷል። ከዛ በተጨማሪ 2019 ላይም የፍጻሜ ተፋላሚ እንደነበሩ የምናስታውሰው ነው። ነገር ግን የዘንድሮ የተሻለ ቡድን ይዘው የቀረቡበት ከዛ በተጨማሪ ደግሞ ጠንካራ ያለ ፉክክር የሚያደርጉ የመጡበት ከመሆኑ ጋር በተያዘ ትልቅ ግምት ተሰጥቷቸዋል። ማርሴ በ1993 ቻምፒየንስ ሊግን ሲያሸንፍ የጣሊያኑ ክለብ ኤስሲ ሚላን አንድ ለዜሮ በማሸነፍ ነበር ጨዋታውን ያሸነፈው። የተደረገው በሚኒክ ላይ ነበር። ከዚያ ክስተት በኋላ ዛሬ የጣሊያንና የፈረንሳይ ክለቦች እርስ በርስ ይገናኛሉ። ያኔም የጣሊያንና የፈረንሳይ ክለቦች በዚሁ ሜዳ በባየር ሚኒክ ሜዳ ላይ ነበር የተገናኙት። አሁንም ይሄው እዚሁ ሜዳ ላይ ሁለት የፈረንሳይ እና የጣሊያን ክለቦች እርስ በርስ ጨዋታቸውን ያደርጋሉ። ያኔ ማርሴና ኤሲ ሚላን ነበሩ። ዛሬ ደግሞ ፒያስጂ እና ኢንተር ሚላን ጨዋታቸውን ያደርጋሉ። ኢንተር ሚላን በታሪካቸው ሰባት ጊዜ ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረሱ ሲሆን ሶስት ጊዜ ማሸነፍ ሲችሉም፣ የተቀሩት ደግሞ ተሸንፈዋል። ፓሪስን ጀርሜን በታሪካቸው ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ሲደርሱ ለሁለተኛ ጊዜ ነው። እንዳልኳችሁ ቀደም 2019 ላይ ከባየር ሚኒክ ጋር ለፍጻሜ ደርሰው በኪንግስ ሌይ ኮማን ብቸኛ ጎል አንድ ለዜሮ ተሸንፈው እንደነበረ የምናስታውሰው ነው። ከዚህ በፊት በሙኒክ የተደረጉ አራት የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎች አሸናፊ ክለቦች ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫን ያሸነፉበት አጋጣሚ ነው ያለው። ዛሬ ደግሞ ፓሪስ ሰን ጀርሜን አሸናፊ ማድረግ ከቻለ ታሪኩ ይቀጥላል ተብሎ ይጠበቃል። ኢንተር ሚላን የሚያሸንፍ ከሆነ ግን ያ ታሪክ እዚህ ጋር ያቆማል። ኢንተር ሚላንና ፓሪስ ሰን ጀርሜን ሲገናኙ ይሄ ለመጀመሪያ ጊዜ እንደሆነ ቀደም ብዬም ገልጭ የላችኋለው። የፈረንሳይ ክለቦች በተለያዩ የአውሮፓ ውድድሮች 15 ጊዜ ለፍጻሜ የደረሱ ሲሆን ማሸነፍ የቻሉት ግን ሁለት ጊዜም ብቻ ነው። እንግዲህ ኦስማን ደምበሌ በዚያ የውድድር ዓመት በአውሮፓ ቻምፒንስ ሊግ በ12 ጎሎች ተሳትፎን አድርጓል። 8 ጎሎችን አስቆጥሯል፣ አራት ደግሞ አሲስት ማድረግ ችሏል። በአጠቃላይ ደግሞ ይህ በፓሪሰን ጀርሜን ታሪክ በአንድ የውድድር ዘመን ብዙ የጎል ተሳትፎችን በማድረግ ከፍተኛ ሆኖ የተመዘገበ ተጫዋችም እንዲሁ ያደርገዋል። ኢንተር ሚላን እና ፓሪሰን ጀርሜን በማንኛውም የአውሮፓ ውድድሮች ተገናኝተው አያውቁም። ነገር ግን በአራት የወዳጅነት ጨዋታዎች ላይ እና ደግሞ በአንድ ኢንተርናሽናል ቻምፒንስ ካፕ ላይ ተገናኝተው ነበር። ፓሪስ ሳን ዠርማን ሶስት ጊዜ በማሸነፍ የበላይነት ያለው ሲሆን ኢንተር ደግሞ አንዱን ጨዋታ ማሸነፍ ችሏል። ፓሪስ ሳን ዠርማን በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ 33 ጎሎችን መረብ ላይ ሲያሳረፍ፣ እንግዲህ ኢንተር ሚላኖች ደግሞ 26 ጎሎችን ነው ማስቆጠር የቻሉት። ፓሪስ ሳን ዠርማን በሁሉም ውድድሮች ያለፉትን አምስት ጨዋታዎች በአራቱ ድል ማድረግ ችለዋል። እንዲሁ ደግሞ ኢንተር ሚላኖች ካለፉት አምስት ጨዋታዎች ደግሞ በሶስቱ ድልን አግኝተዋል። ፓሪስ ሰን ዠርሜን ከአርሰናል ከዲናሞ ኬቭ እና ከአትሌቲኮ ማድሪድ በመቀጠል የቻምፒየንስ ሊግን ሳያሸነፉ ብዙ ጨዋታዎችን ያደረገ ክለብ ነው። ታሪክ እንግዲህ ይቀየር ይሆን? ዛሬ አብሮ የሚጠበቅ ጨዋታ ነው። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ በ2023 የፍጻሜ ጨዋታ መሸነፉ የሚታወስ ነው። ታዲያ በመጀመሪያው ቻምፒየንስ ሊግ ፍጻሜ ጨዋታ ሁለትና ከዛ በላይ እየተሸነፉ አሰልጣኞች ላለመሆን ዛሬ ከፓሪስ ሰን ዠርሜን ጋር ጨዋታቸውን ያደርጋሉ። በመጀመሪያው የቻምፒየንስ ሊግ የፍጻሜ ጨዋታ ተሸንፈው በሁለተኛው የቻምፒየንስ ሊግ ጨዋታ ማሸነፍ የቻሉት ፋቢዮ ካፔሎና ቶማስ ቱሃል ናቸው። ሉዊስ ሄንሪኬም ዛሬ ቻምፒየንስ ሊግን የሚያሸንፍ ከሆነ ከተለያዩ ሁለት ክለቦች ጋር ዋንጫውን ከፍ ማድረግ የቻለም ሰባተኛው አሰልጣኝ ያደርገዋል። ከዚህ በፊት ከባርሴሎና ጋር ይህንን አሳክቶ እንደነበር የምናስታውሰው ነው። በሁለቱ ክለቦች እንግዲህ ይህን የሚባል የጉዳት መረጃ የለም። ለሶስትዮሽ ዋንጫ የሚፋለመው ፓሪስ ሰን ጀርሜን ባለፈው በፍሬንች ካፕ ረፍት የተሰጣቸው እነ ክቪቻ ክቫራስኬሊያን እና እንዲሁ ጂያሎጂ ዶና ሮማን በዛሬው ጨዋታ ላይ በቋሚነት ይሰለፋሉ ተብሎ ነው የሚጠበቀው። የጣሊያኑ ኃያል ክለብ ኢንተር ሚላን በበኩሉ ላውታሮ ማርቲኔስ ካጋጠመው መጠነኛ ጉዳት ሙሉ ለሙሉ አገግሞ በዛሬው ጨዋታ ላይ በጠንካራ መልኩ ዝግጁ ነው። በአንጻሩ ያን ቢሴክ፣ ዜሌንስኪ በጉዳት ምክንያት በዛሬው ጨዋታ በጉዳት ምክንያት ግልጋሎታቸውን የማይሰጡ ተጫዋቾች ሊሆኑ እንደሚችሉ ግምቶች እየወጡ ይገኛሉ። ፓሪስ ሳን ዠርሜን ግብ ጠባቂን ዶና ሩማን ተከላካዮች ደግሞ አችራፍ ሐኪሚ፣ ማርኪኒዮስ፣ ፓቾ ና ሜንዴዝን ይጠቀማል ተብሎ ይታሰባል። በአማካይ ስፍራ ላይ ዣኦ ኔቬስን፣ ቪተኒያ ና ፋቢያን ሩይዝን ይጠቀማል ተብሎ ነው የሚታሰበው። በአጥቂ ስፍራ ላይ ደሴሬ ድዊ፣ ኦስማን ደምቤሌ ና ክቪቻ ክቫራስኬሊያ በቋሚ አስተላለፍ ውስጥ ይጠቀማቸዋል ተብሎ ይታሰባል። በኢንተር ሚላን በኩል ግብ ጠባቂ ያን ሶመር ነው። ተከላካዮች ባስቶኒ፣ አቼርቢ፣ ፓቫር ሲጣመሩ፣ በአማካይ ስፍራ ላይ ደግሞ ሚኪታሪያን ዲማርኮ፣ ቻናኖግሉ፣ ባሬላ እና ደምፍሪስ በዛሬው ጨዋታ ይኖራሉ ተብሎ ይጠበቃል። በአጥቂ ስፍራ ላይ ማርከስ ቱራም እና እንዲሁ ደግሞ ላውታሮ ማርቲኔስን በቋሚ ያስተላለፉ ውስጥ ይጠቀማሉ ተብሎ ነው የሚጠበቀው። ይህ ጨዋታ ዛሬ በርካቶች በጉጉት የሚጠብቁት ጨዋታ እንደሆነ እየተገለጸ ይገኛል። ምሽት አራት ሰዓት ሲል ደግሞ የዚህ ጨዋታ ፍጻሜ ወይም የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታም የሚደረግ እንደሆነ ነው የወጣለት መርሃ ግብር የሚያሳየው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ። በአሰልጣኝ ሩበን አሞሪም ማንቸስተር ዩናይትዶች የወርሃ ግንቦት የወሩ ምርጥ ተጫዋቻቸውን አራት እጩዎች ይፋ ማድረጋቸው ተገልጿል። በዚህ መሰረትም ብሩኖ ሚጌል ፈርናንዴስ፣ ካርሎስ ካሴሜሮ፣ ሌኒ ዮሮና ሜሰን ማውንት የግንቦት ወር የማንቸስተር ዩናይትድ ምርጥ ተጫዋቾች እጩዎች ነው እየተመረጡ ናቸው። በሪያል ቤቲስ ድንቅ የውሰት ጊዜን ያሳለፈውና የቤቲሶችን ጨምሮ የደጋፊዎችን ልብ መግዛት የቻለው በአንቶኒ የወደፊት ጣፍንታ ዙሪያ ላይ በቀጣይ ንግግሮች ይደረጋሉ ተብሎ ይታሰባል። የሪያል ቤቲስ ስታፍ አባላት በሚቀጥሉት ሳምንታት ከማንቸስተር ዩናይትድ ሰዎች ጋር ተገናኝተው ንግግር ለማድረግ ቀጠሮ የያዙ ሲሆን፣ ማንቸስተር ዩናይትድም ተጫዋቹን በቋሚ ውል መሸጥ እንጂ በጨራሽ ለተጨማሪ ዓመት በውሰት መስጠት አይፈልግም የሚል መረጃ እየወጣም ይገኛል። ከሩበን አሞሪም ጋር ጥሩ ግንኙነት አለን። ይህ ደግሞ ነገሮችን በግልጽ ለመነጋገር ጥሩ ነው። ብዙ ነገሮች ከሩበን አሞሪም ተምሬያለሁ። ሩበን አሞሪም እንደ ተጫዋች ቀርበን የሚያወራን አሰልጣኝ ነው። እርሱ ምን እየሰራ እንደሆነና ከቡድኑ ጋር ምን ማድረግ እንደሚፈልግም ያውቃል። ከሚፈልጋቸው ተጫዋቾች ጋርም ቡድኑን መገንባት የሚፈልግ ይመስለኛል። በተለይም ደግሞ ለእያንዳንዱ ነገር የሚታገሉና ያላቸውን ሰጥተው የሚጫወቱ ተጫዋቾችን ይፈልጋል ። ዝርዝሩ አሁን አልተነገረም። ነገር ግን አሰልጣኙ ያልተሟሉ ቦታዎች በትልቅ እየተመለከተ እንደሚገኝም ይሰማኛል። ቀጣይ አመት ከቅድመ ውድድር አመት ጀምሮ በጥንቃቄ ጠንክረን እንደምንሰራም ተስፋ አደርጋለሁ ሲል ነው ማታያስ ደሊት ሐሳቡን የተናገረው። ማንቸስተር ዩናይትድ በአጥቂ ዝርዝራቸው ውስጥ ቤንጃሚን ሴስኮን በቀዳሚነት አስቀምጠውታል የሚል መረጃ እየወጣ ነው። በወረሃ ሚያዚያ አረብ ለብዚሽ ቮልስበርግን በገጠሙበት ጨዋታ ክሪስቶፈር ቪቬል ቤንጃሚን ሴስኮን ለመመልከትም አቅንቶ እንደነበር መረጃዎች ያሳያሉ። ቪቬል እንግዲህ ከዚህ በፊት በሳልዝበርግና በአረብ ለብዜሽ ከአጥቂው ጋር ያለውን ግንኙነት ለመጠቀምም ሙከራዎችን እንደሚያደርግ ጭምር ነው ቢልድ መረጃውን ያጋራው። ብሩኖ ሚጌል ፈርናንዴስ ከማንቸስተር ዩናይትድ የመልቀቁ ነገር አይቀሬ እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትድ በብሩኖ ፈርናንዴዝ ምትክ የስፖርቲንግ ሊዝበኑን ፔድሮ ጎንካልቨስን ለማስፈረምም ሙከራዎችን ሊያደርጉ እንደሆነ ሚረር የተባለው የመረጃ ምንጭ እየገለጸ ነው። ሰዎች እርሱ 100 ሚሊዮን ፓውንድ እንደሚያወጣ እየተናገሩ ይገኛሉ። ዩናይትድ እውነት እንደዚህ አይነት ጥያቄ ከቀረበለት እምቢ ማለት አይችልም። እርሱ ሁልጊዜም ድንቅ እንደነበር አውቃለሁ። ቡድኑን ተሸክሞ ብዙ አስከፊ ጊዜያቶችን እንዳሳለፈም ግልጽ ነው። ሆኖም ግን 100 ሚሊዮን ፓውንድ ከቀረበልህ አሳለፈ ከመስጠት ውጪ ምንም አይነት አማራጭ የለም፣ ምንም ማድረግ አትችልምም ሲል ነው ፖል ስኮል ስለ ብሩኖ ፈርናንዴስ ዝውውር እየተናገረው። አርሰናልን የተመለከቱ መረጃዎችን እናንሰ። አርሰናል ለቶማስ ፓርቴ ይፋዊ የኮንትራት ማራዘሚያ ያቀርበዋል የሆነም ግን ተጫዋቹ እስካሁን ድረስ ኮንትራቱን አልፈረመም። በሁለቱም ወገኖች በኩል ንግግር እየተካሄደ ነው። ቢሆንም ግን አርሰናል እና ቶማስ ፓርቴ ከስምምነት እንደሚደርሱ ግን እርግጠኞች መሆናቸውን ነው ዘገባው እያሰፈረ የሚገኘው ቻርልስ ዋትስ ነው ይህንን መረጃም ያጋራው። ማንቸስተር ዩናይትድ ቤንጃሚን ሼስኮን በዝርዝራቸው ውስጥ የሚገኝ ቀዳሚው ተጫዋች ነው። ዩናይትዶች ከመጋቢት ወር ጀምሮ መልማዮችን ወደ ጀርመን እየላኩም የቤንጃሚን ሼስኮን እንቅስቃሴ ሲከታተሉ ነበር። አርሰናልም በዚህ ዝውውር ከባለፈው ዓመት ጀምሮ ሲሰራ እንደነበር ተዘግቧል። ቢልድ እንግዲህ ወደ የትኛው ክለብ ያመራል የሚለውን ጥያቄ እስካሁን እንዳልተመለሰለት ነው የገለጸው። ክሪስቲያን ፎልክ እንግዲህ እንደሚለው ከሆነ በጀርመን ውስጥ ታማኝነት ካላቸው ምንጮች አንዱና ቀዳሚው ነው። ስለ ጀርመን ክለቦች ቀድሞ መረጃ በማውጣት የሚታወቃል። አሁን ላይ በትዊተር የማንቸስተርነትር ገጾችም በቤንጃሚን ሴስኮ ላይ ትኩረት ማድረጋቸውንና የአርሰናል ስጋት ሊሆን እንደሚችል ጭምርም እየተናገረ እንደሆነ ጭምር ነው መረጃዎች የሚያሳዩት። በአርሰናል እና በአር ቢ ላይፕዚግ መካከል የሚካሄደው ንግግር ቀጥሏል። ስሎቬኒያዊው አጥቂ መቀላቀል የሚፈልገው ክለብ የትኛው እንደሆነም እስካሁን ይፋ አልተደረገም። ነገር ግን አርሰናልና ማንቸስተር ዩናይትድ ፍላጎት አላቸው። ከዚህ በፊት ከአርሰናል ጋር ተጫዋቹ ተስማምቶ እንደነበር የሚያሳዩ መረጃዎች ወጥተው ነበር። ሊቨርፑል ከምክትል አሰልጣኙ ጋር ተለያይቷል። የመርሲሰዱ ክለብ ሊቨርፑል ምክትል አሰልጣኝ የሆነው ዦን ሄቲንጋም በሌላ ክለብ በኃላፊነት ተሹመዋል። አሰልጣኝ ዦን ሄቲንጋ የኔዘርላንዱን ክለብ አያክስ አምስተርዳም ዋና አሰልጣኝ በመሆን መሾማቸውም ተገልጿል። የ41 ዓመቱ አሰልጣኝ ዦን ሄቲንጋ ከዚህ በፊት አያክስን በጊዜያዊ አሰልጣኝነት የመሩ ሲሆን 22 ጨዋታዎችን አድርገው 14 ጨዋታዎችን ማሸነፍ ችለዋል። አሰልጣኙ ባለፈው ዓመት ክረምት የሊቨርፑሉን አሰልጣኝ ቡድናቸውን መቀላቀሉ አይዘነጋም። ሊቨርፑል አኩ ላይ ለአሰልጣኝ አርነስ ሎት አዲስ ምክትል አሰልጣኝ ማፈላለግ መጀመራቸውም ጭምር ነው እየተገለጸ የሚገኘው አልናሰር ልዊስ ዲያዝን በክረምት የተጫዋቾች የዝውውር መስኮት ለማስፈረም እንደገና በታላቅ እቅድም ለመጀመር እንደ ዋና ኢላማቸው አድርገው ይዘውታል ባርሴሎናም ልዊስ ዲያዝን በዝርዝር ውስጥ ይዟል ነገር ግን በሊቨርፑል የፋይናንስ ጥያቄ ላይ እየተመሰረተ ይሆናል ሲል ነው ፋብሪሲዮ ሮማኖ የገለጸው ሊቨርፑሎች የአታላንታውን ተከላካይ አማካይ ኤደርሰንን ለማስፈረም ከማንቸስተር ዩናይትድና ኒውካስል ዩናይትድና እንዲሁ ባርሴሎና ጋርም ዝውውሩ ላይ ተቀላቅለዋል። የተጫዋቹ የኮንትራት በ2026 ነው የሚጠናቀቀው። አታላንታም ተጫዋቹን በዚህ ክረምት የመልቀቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ደግሞ በስፋት እየወጡ ነው። ማንቸስተር ሲቲን እንመልከት። አሰልጣኝ ፔፕሊንደርስ ሲቲ ሊቀላቀል ነው። የቀድሞ የሊቨርፑል ምክትል አሰልጣኝ የነበሩት አሰልጣኝ ፔፕሊንደርስ ማንቸስተር ሲቲን ለመቀላቀል መስማማታቸው ይፋ ሆኗል። የአርባ ሁለት ዓመቱ አሰልጣኝ ፔፕ ሊንደርስ ከሊቨርፑል ጋር ከተለያዩ በኋላ ሬድቡል ሳልዝበርግን ተረክበው ከሰባት ወራት በኋላ መሰናበታቸው ይታወሳል። አሰልጣኝ ፔፕ ሊንደርስ አሁን ላይ የአሰልጣኝ ፔፕ ጓርዲዮላ አሰልጣኝ ቡድንን ለመቀላቀል መስማማታቸውን ዘ አትሌቲክስ ዘግቧል። አሰልጣኝ ፔፕ ሊንደርስ በሊቨርፑል ቤት ሁለት ዙሮችን አጠቃላይ ዘጠኝና ግማሽ ዓመት ማሳለፍም ችለዋል። አሰልጣኝ ፔፕ ጓርዲዮላ የሚፈትናቸው ሀሳቦች ያሉት ናቸው። ፈጠራዎችን ለማስቀጠልም የሚረዳቸውን አዲስ ምክትል አሰልጣኝም እያፈላለጉ እንደነበር ይታወሳል። አሰልጣኙ ከዓለም ክለቦች ዋንጫ ውድድር በፊት አሰልጣኝ ፔፕ ጓርዲዮላን በመቀላቀል ስራዎችን ይጀምራሉ ተብሎ እንደሚጠበቅ ነው መረጃዎቹ የወጡት። ሪያል ማድሪድን እንመልከት። ሻቪ አሎንሶ ካለበት ጠባብ ስብስብ አንጻር የቢ ተጫዋቾችን ለዋናው ቡድን እየጠራ ይገኛል። በዚሁ መሰረት ጋዜጠኛ ጆርጅ ፒኮን እንደዘገበው ከአጓርዶና ፎርቲያ በተጨማሪ አራት ተጨማሪ የሪያል ማድሪድ ወጣቶች ቡድን ተጫዋቾች ለፊፋ የዓለም ክለቦች ዋንጫ በሻፊ እንደሚጠሩ ተዘግቧል። በእርግጥም ጃኮብ ራሞን፣ ጎንዛሎ ጋርሲያ፣ ቼማ አንደርስ እና ደግሞ ቪክተር ሙኖስ ወደ አሜሪካ በሚጓዘው ስኳድ ላይም እንደሚካተቱ ነው የሚጠበቀው። በጠቅላላው እንግዲህ የውድድር ዘመኑ ጎንዛሎ ጋርሲያ ለሪያል ማድሪድ ዋናው ቡድን የመሰለፍ እድልን ያገኘ ሲሆን ተሰልፎ ከመጫወቱ በተጨማሪ አሲስትና ኳስን ከመረብ ጋርም ማገናኘት ችሏል። ይህ እንዲህ እንዳለ ራሞን፣ ቼማና ሙኖስ ለክለቡ የመጀመሪያ ጨዋታቸውን በመጪው የውድድር ዓመት አድርገዋል። ሁሉም እንግዲህ ከላይ የተገለጹ ተጫዋቾች በክለብ ውስጥም ትልቅ ግምት የሚሰጣቸው ሲሆን በሚቀጥለው የውድድር አመት በከፍተኛ ደረጃ ለዋናው ቡድን ለመጫወትም ላይ እንግዲህ ሲሉ በአሎንሶ ላይ ትልቅ የፍላጎት ስሜትን መፍጠር ይፈልጋሉ። ሆኖም ግን እንደ ጋርሲያና ሙኖዝ ያሉ ተጫዋቾች ደግሞ ከወዲሁ በስፔንና ከስፔን ውጭ ባሉ ክለቦችም ፍላጎት እየሳቡ መሆናቸውንና በቀጣይ ደግሞ አመት በመደበኛነት ለዋናው ቡድን መጫወት የሚያስችል ብቃት እንዳላቸው ልብ ሊባል ይገባዋል፣ ይለናል የመረጃው ምንጭ። ኒኮፓዝ ወደ ሪያል ማድሪድ የመመለሱ ጉዳይ ላይም ጥርጣሬ አድሮበታል ተብሏል። ምክንያቱም ተጫዋቹ ወደ ማድሪድ ከተመለሰ በኋላ በዋናው ቡድን ውስጥም የሚሰጠው የመጫወቻ ሚና ምን እንደሆነ ማወቅ ያልቻለ ሲሆነ ለዚህም ሲባል በጣሊያኑ ክለብ ኮሞ ለአንድ ተጨማሪ ውድድር ዘመን ለመቆየት እያሰበ ነው የሚሉ መረጃዎች ወጥተዋል። ፓሪስ ሳንጀርሜን አሁን ላይ አርጀንቲናዊውን የሪቨር ፕሌት የአማካይ ስፍራ ተጫዋች የሆነው ፍራንኮ ማስታንቱኖን ለማስፈረምን በንቃት እየሰሩ ነው። ዝውውሩን በተመለከተ አሁን ላይ ውይይቶች በማድረግ ላይ ናቸው። ሆኖም ግን አሁንም ከስፔንና ከእንግሊዝ ተጫዋቹን ማስፈረም የሚፈልጉ ክለቦች ያሉ ሲሆን፣ በአንጻሩ ፓሪስ ን ጀርሜን ዝውውሩን ለማጠናቀቅም ከፍተኛ ጥረት እያደረገ እንደሚገኝ ነው ፋብሪትሲዮ ሮማኖ መረጃውን ያጋራው። ስፔናዊው ጋዜጠኛ ሮድራ እንደተናገረው አዲሱ የሪያል ማድሪድ አሰልጣኝ ሻቪ አሎንሶ በሚቀጥለው የውድድር ዓመት ዘጠኝ ቁጥርን መሸፈን የሚያስችል አጥቂ የሆሴሉ አይነት ፈራሚ ይፈልጋል ብሎናል። ሻቪ እንዲህ አይነቱን መገለጫ በክለብ ውስጥም እጅግ በጣም እንደሚያስፈልግ ግልጽ አድርጎም ተረድቷል። ሮድሪጎ በሪያል ማድሪድ መቆየት እንደሚፈልግ አሳውቋል። ነገር ግን ክለቡ በምላሹ ሮድሪጎን ይህንን የሚፈልግ ከሆነ ሜዳ ላይ ምላሽ እንዲሰጥ ይፈልጋል። ሮድሪጎ እሱ ላይ የሚነሱ ጥርጣሬዎችን ለማስወገድና ሪያል ማድሪድን ለማሳመንም ከክለቦች ዓለም ዋንጫ በፊት በልምምድ ስፍራ ላይ ራሱን ማሳየት እንደሚኖርበትም የሪያል ማድሪድ ባለስልጣናት ነግረውታል። ሮድሪጎ ሙሉ በሙሉ በሻቪ አሎንዞ ፕሮጀክት ውስጥም መካተት ከፈለገ ሻቪ አሎንዞንና አመራሩን የሚያሳምን እንቅስቃሴ ማስመልከት ይኖርበታል ተብሎ እንደሚጠበቅ ነው። ሆሴ ፈሌክስ ዲያዝ መረጃውን ያጋራው። ቲሞ ቨርነር ከቶትናም ጋር ተለያይተዋል። ከጀርመናዊው የፊት መስመር ተጫዋቸው ነው። ቲሞ ቨርነር በቶትናም ያለው የውሰት ውል መጠናቀቁን ተከትሎ ክለቡን ለቋል። ቶትንሃም ቲሞ ቨርነርን በ8.5 ሚሊዮን ፓውንድ በቋሚነት የማስፈረም እድል ቢያገኙም በቋሚነት ግን ማስፈረም አልፈለጉም። ቲሞ ቨርነር ለቶትንሃም ባደረጋቸው 41 ጨዋታዎች ሶስት ጎሎችን አስቆጥሮ ስድስት ለጎል የሆኑ ኳሶችን አመቻይቶ አቀበለዋል። ቶትንሃም በተጨማሪም ኮንትራቱ ከሚጠናቀቀው ከሰርኪዮ ሬግሎን ጋር መለየታቸውን በይፋ አስታውቀዋል። እንዲሁም ፍሬዘል ፍሌቸር እና ደግሞ ዋይትማን ውላቸው መጠናቀቁን ተከትሎ ከቶትንሃም ጋርም የተለያዩ ሰዎች እንደሆኑ መረጃው ያሳያል።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 ምሽት እንዲሆንላችሁም ጭምር ነው በአክብሮት የምመኘው።